ይልቃል፣ አቤት። ሚልዋ ምን እያደረክ ነው? አይዞሽ፣ ትወጃለሽ አልጎድያሽም። አይ እኔ እንደዚህ አይነት ነገር አልፈልግም። በፈቃድሽ ቢሆን ደስ ይለኛል። እንዲ ይልቃል፣ እኔ እኮ ኮርትክ ነኝ። ወንድምሽ መሆኔን በምን አወቅሽ? አባትሽ ስለተቀበለኝ እንጂ እናቴ ተለሊያ ነው ወለደች

ምን ሆነክ ነው አንተ? ምንድን ነው ወይ? ምን አይነት ቅዠት ብታይ ነው እንደዚህ ሆንክ? ያልቴት ነው በተኛችበት ምትሟሟኑ እንደሚመስለው ሳይፈረምልኝ ብቻ እንዳያች ያለች የት ትሄዳለች፣ የት ትሄዳለች ብለህ ነው በኩል ያለ ሌሊት ቼክ ልታረጋት ሄድከት። ዚህም የቼክ አርጋት ብዬ ነው በቀን ተኛ።

ታዲያ በየማለዲያ ምን ያንቆራጥሻል? አይ ደጅ መውጣት ፈልጌ እኮ ተዚያ ሰይጣን ጋር እንዳልገጣጠም ብዬ ሰጋው። ወዲያ በላያ

እናቴ አይ ምንም አልሆንኩም ደህና ነኝ የምን ደህና ነኝ ነው ደግሞ ጎሳ ሳይቀድም መርዶ እንደሰማ ሰው እየተነፈረቅሽ አይደለ እንዴ እስቲሞ የድምፅሽን ቀንሽ ለአሁኑ እንዲሰማኝ አልፈልግም ምንድን ነው የሚሰማው ምን እንደገጠመሽ አትናገር የሚያዲያ ምን ሰምተሽ ነው እንዲያን በር ሚልዎ መቼ የተማርኩት ነው ይህን ያህል እንዲሁ ምን ናሆም ይህን ነገር ካወቀ በንዴት እራሱ ነው የሚያጠፋው። እስኪ ተረጋጊ። የሚልይም ምን ዋንኩኝ ብሎ ነው ራሱን የሚገድለው? ለመሆኑ ወይት አግኝተሽው ነው? ፋይሎች እየፈለግኩኝ ነበረ። ከዘድሮ ፋይሎች ናቸው። እዛ ጋ ነው ያገኘሁት። ተገይ ብለው ነው ታዲያ። አይ ሙዬ፣ ደብዳቤው እኮ ምን እንደሚል ስላልገባሽ ነው። እየፈለገውን ቢሆንስ ኋላ መደበቅ መድሃኒት ይሆናል ብለውሻል? እሺ ቆይ፣ ምን አባት ያደርጋለሁ ታዲያ ሚልዬ፣ እስኪ ባክሽን አትነፋረቂ። ኧረ አሁን ምን እንደሚል አስረጅኝማ። የእናንተ እናት አደለችም አባዬን ከሌላ ሴት የወሰደችው? ምን ማለት ነው ደግሞ? እሱ አባዬን መጀመሪያ የሚያውቃት ሴት የእናንተ እናት ነው። ያውም እንደሚያስበው ዲቃላ ከተባለም የምንባለው እኛ ነው። አይ አንቺ ደግሞ የምንዲህ አላ ነው ደግሞ፣ ተትዳር ተተወለዱ ኋላ ዲህ አላለ እንዴ? እኔ ምን አውቃለሁ። ናሆሚ ይህን ነገር ከሰማ ግን አበቃለት። ምኑ ነው የሚያበቃለት? እናንተ የህተሜ ሰዎች ስትባሉ ደግሞ ባልባሌው ነገር ሁሉ ትጨነቃላችሁ። አልገባሽም እኮ ሞዬ። ታዲያ ምን ችግር አለው? ቀስ ብለሽ አስረጅኝ። አባታችን ከማየጋ ምንም ነገር ሳይጀምር እናታችሁን ተዋወቃት። ከዛ ፍቅር ጀመሩ። ስራ እዛ ሲመደብ ደግሞ በአካባቢው ባህል ተጋቡ። እናንተ ከትዳር ውጭ አይደለም የተወለዳችሁት። ሄጅ ሞች ከዛ አባዬ ወደ አዲስ አበባ ሲዘዋወር ከማዬ ጋር ተዋወቁ። እናታችሁ ወደ አዲስ አበባ መምጣት ባለመፈለጓ ሲለያዩ፣ አባዬ ግን ከእናታችሁ ጋር ፍቅሩ አልቆረጠለትም ነበር። ምንኩር ነው የምትረግ ሜላቴ? በአቤ ትዳር ላይ ትዳር ነበረው ነው የምትይኝ? አዎ ለትንሽ ጊዜ ቢሆንም ነበረው። ጉድና ጅራት ከስተኋላ ነው አሉ። ይህን ያላወቀው ናኦሚ ደግሞ እናንተ ያልሆናችሁትን ሲል ስም ማለት እንዴት እንዳሳፈረኝ ሄውልሽ ሜልዬ ያሳለፈው ታሪክ የፈለገው ይሁን አንቺ የምወድሽ እህት ነሽ። እንኳን ሁለቱንም አብሮ አስኬደና አንችን የመሰለ ሸጋሀት ሰጠኝ። ከአንድ አባት ተተወለዱ በኋላ ባዳ የሚባል ነገር የለም። አመሰግናለሁ ሙዬ። በይዝም ምስጋና ለባዳ ነው። እንደ አንቺ አይነት ሪንግ ምን ይውጠኝ ነበር። ከተሰጡ ኋላ ደግሞ ባይሰጠኝ ብሎ ነገር ምንድን ነው? በያሁን ልፈንዳ ደርሻለሁ። አንቺም ተኝ፣ እኔም ደርሻ ልምጣበት

በይ ማለድ አራለ ያው፣ እንዳልቀሰቅሰው ብዬ ነው። ሴት አትወድም እንዴ? ወድ ያለው እንጂ፣ ለምንድነው የማልወድ? አይ ተገላለጥሽ ምናምን ስትለኝ ነው። አለ ተዳር ሆነሽ ሌላ ወንድ ፊት መገላለጥ ዲግኑ ነው የምትይኝ? አየህ ተሜ ነገር እንደ ብገላለጥ ምን ችግር አለው? ሌላ ወንድ ጋር እስካልተኛው ድረስ ምንም ችግር የለው። መልበስ እኮ መብቴ ነው። ህል አላማረብኝም። ኧረ ረሱ ሸጋነሽ፣ ግን አለባበስሽ ተባልተቤትሽ ውጭ የሚሞከርም አይደል። ለምን ምን ችግር አለው? አሁን እየጠፍቶች ነው

ማለት ሀገር ብትሆን ኖሮ ምን ታደርገኝ ነበር? ምን አደርግሻለሁ ወይ ምሽማ። አሁን ወዲና ሆሜ ሄጅለት እንዲሆነሽ ቢያይሽ ደግሞ አይደል ወንድሙ አይደለ እንዴ? ምን ችግር አለው? ምን ያስባል? አይ እናቴ፣ እሱ እኔን መቼ እንዲሆን ወንድሙ ቆጥሮኝ እንደ ደመኛ ጠላቱ እንጂ ይልቃል ልቃል። ያው ባኮነ እሱ እኮ ዝም ብሎ ቁጡ ስለሆነ ነው እንጂ ከልቡ ይመስላል። ለማንኛውም ግን ሜላትን በደንብ አድርገህ ተንከባከባት። እኔ እንጃ ወቃቢው የሚወደኛል መሰለኝ። ለእሱ ችግር የለውም። አልኩ እኮ ይልቅ አንተ ዝም ብለህ ሜላትን በደንብ አድርገህ ተንከባከባት። ደግሞ ስማ፣ ጸባይ ካለ ከቀን ስራ ሻል ያለ ነገር እፈልግልሃለሁ። እንዳታስብሽ እንዲህ ነው ደርሶ ወንድ የመልካም ወዳጅ አድርጎ የሰራት። በዚህ በጠዋት የዲርሽ ስራ ላምሄድግ እየተዘጋጀሁ ነበር። ምነው? ኧረ ተው! ያ ያ ማን እሱ? ስለማን ነው የምታወሪው? ተው አልኩ እኮ። ምንድን ነው ነካክተች ዝም የምትይው? አረ፣ እባክህ በኋላ ልደባደብ ብለህ የማይሆን ችግር ውስጥ ገብተህ ወንድማማቾችን የምታጣላ ሴት ናት። ታስብለኝ ነው ያ ነገር ደግሞ ነው ያልፈልገው። በጣም ሰልችቶኛል። ስለምንድን ነው የምታወሪው? የምትናገሪ እኮ ነው ተናገሪ። ለምንድን ነው የምትቆጣኝ? ብዙ ችግር ላይ ነህ ብዬ ትቼ ስላልሄድኩኝ የማንም ባላገር የለ ከፋ መለማመጃ ሲያደርገኝ አረፌሽ ብዬ ቢይ ስለተቀመጥኩኝ ማ ይሄ። ነግሬያለሁ እኮ በእኔ ምክንያት እንድትጣላ አልፈልግም። አልኩ እኮ ምን ማለት ነው። እና አንቺን እንዲህ እያደረገ ዝም ብለህ ነው

አረ መድኃኒዓለም ያለ ሰው እንዴት በዚህ ልካም ቃቢ ይሆናል? እባክሽ ሌላ የለሽም። ቆይ ምን አድርጎ ነው የምትለን? ለአንድ የቃም ከዚህ በኋላ እዚህ ቤት እንድትቀመጡ አልፈልግም? ምን አዎ፣ እንዲህ ምን አስር የቃለን ትቀያይራለህ? አንድ ሳምንት ተባብለናል ነበር። እንደ ሀሳብ የቀየርኩ ወዲያበል በአንድ ሳምንት ውስጥ በራሳችሁ ፈቃድ እንደወጣችሁ አድርጋችሁ ውጡ ብለህ ስታበቃ ሐሳቤን ቀይሬያለሁ። ከዚህ በኋላ አንድ ቀን ልትቆዩ አልፈልግም፣ ስመለስ እዚህ ቤት እንዳላገኛችሁ። አሁን ሚልዋን ምን ብለን ነው እንዲሁ ጥለናት ድጋሚ የምንሄድ? ለምን ሲባል ነው? በል ተተናት የምንሄደው። ምን ሄደው ምን እንዲህ፣ አልሰማሽም ሆኖ ነው እሱ የፈለገውን ቢለን የምን አገብቶኝ

እኔ የሻረግ ልጅ ምን እንዳይነካ ነው እስከዚህ ሆነሽ ይሻል ታላ፣ ቢያንስ ስለሚልዋ ስትይ የተረጋጊ እንጂ። ለእሷ ብዬ ነው እንጅማ እስከዚህ ድረስ ውሻውኝም አልኖርም ነበር። የሆነሽው ነገርም አለ። ቆይ ምን ሰምተሽ ነው? ምን እሰማለሁ ደግሞ መዋ መንገድ የከፈለግሽው ነገር ታለ፣ ተናገሪ። እኛ ይህ ሰይጣን እንደሚለው ታትዳር ውጭ አይደለም የተወለድ ነው እንዴት? እንዴት? እማዬና አባቤ ተጋብተው ነበረ። እኛም ከትዳር ውጭ አይደለም የተወለድነው። ይህን ሁሉ ትየ ሰምተሽ ነው? እናታቸው ደብቀው የነበረውን ደብዳቤ ሜልዋ አግኝታ ስታለቅስ ነው ያገኘዋት እና ሳዲያ የቆየ ታሪክ ሰምተሽ ነው ራስሽ እንደ ተበዳ የምታይ? ለምን አላ ለዲ አላዲ አላነቱ እሱ እንደሚቀርብ እያወቅኩ አስር እየነካካልተው ሲለኝ እንዴት አይነደኝ? እኔ እኮ ለምን ነደደሽ? ያው የሚሉዋን ነገር እያወቅሽ ምንድን ነው የማውቀው? አሁን ሚሉ እኛ ምሄድ ትፈልጋለች ብለህ ነው የምታሰብ? ኋላ እኛ በመምጣታችን መታመሟን እያወቅን እዚህ እንሆን ነው የምትይ? እኛ በመምጣታችን እንደሆነ የታመመችው በምን አወቅ እኔ ያልገባኝም፣ ሐሳብሽ ወይም ምንድን ነው የምትይ? ምን እንድናደርግ እንደምትፈልግ እራሷን ጠይቃት ነው የምልህ እኔ

ሙዬ ቅድምና ይህ በተናገረው ነገር እንዳይደብር ሽሽ ያው ጸባዩን ታቂ። የለም አረ እኔ ድሮ ሳህ እያርግ ጨወጉ አይደል። ቀስ ብሎ ይገባዋል የሚል እኛ እሱን መሽቁም ነገር ብለ ነው አንቺም ብለን እንጂ እዚህ መቀመጣችን። አዎ ይልቃል። እናንተ እዚህ ስለሆናችሁ በጣም ደስተኛ ነኝ። ውለታችሁ እንዴት እንደምከፍለው አላቅም። አረ የምን ውለት አመጣሽ? ስጋ አይደለን እንዴ? እኛ እስካንቺ ውጭ ማን አለን? እኛም እኮ እንዳንቺ አይነት እህት አጠገብ መሆኑን ወደነው ነው እዚህ የተቀመጥነው። እና ለምንድን ነው የሆነ ያልነገራችሁኝ ያለ ነገር የሚመስለኝ? ይኸውልሽ፣ ሜልዋ ባለፈው ናሆሚ ይዞን ይመጣ እኛ በራሳችን መሄድ እንደምንሻ ነግረንሽ እንድንሄድ አስጠንቅቆ ነበር ይዞን ይመጣ ምን? አዎ፣ እኛም የመጣ ነው እሱ ስላለን ሳይሆን የጤናሽ ጉዳይ አሳስቦን ስለነበረ መጀመሪያ መሄድ ነው እኮ በእናንተ ምክንያት ነው የታመመችው ብሎ ስለተጣላን ነበር። እኔ ይህንን አላምንም። ያለፈው አልፏል። አሁንም ለቃችሁ ጥላችሁ እንድትወጡ ብሎ እንሄደ እኛ ደግሞ የእናትና አባታችንን አጥንት የአንቺ ጤንነት እንጂ ምንም ፈልገን አይደለም እዚህ የመጣን። አውቃለሁ ይልቃል እንዴ እናንተ በመምጣታችሁ እኮ ነው ሀዘኔን እንኳን በጎ መቋቋም የቻልኩት የእናንተ እዚህ መሆን ለእኔ ምን ያህል እንደጠቀመኝ እኔ የማውቀው እኛስ ብቴ አንቺ የምትፈልጊውን ነገር ሁሉ ነው ማድረግ የምንፈልገው አሁኑ ሄዱ የምትይን ከሆነ ዛሬውን ሀገራችን ገብተን እናድራለን ምንድነው ነው የምታወሩት የትም እንድትሄዱብኝ አልፈልግም ናሁም ግን ናሁም የራሱ ጉዳይ ከዚህ በኋላ ሁለታችሁም እዚህ ነው የምትሆኑት በሉን ቁርስ ይዤ ልምጣ። ማን የሰራው ብሎ እንኳንም ዛሬ ዛሬ ስራ ሌሉ ይህ የመሰለ ምግብ አምልጦ የነበር። ይሄ የለመድኩት እጅም አይደለም። ወገኛ እኔን ስንቴ እንዳላመሰገንከኝ ሁሉ የአንቺ አይጣፍጥም። መች ወጣኝ ይህ ለያን ያልሁት። አንቺ ምን አስጨነቀሽ? አብረናል እንዲሰራ አይመስለኝም። ምን ያለበት ምን አይችልማል። ትበላ እንደሆነ ዝም ብለህ ብለህ አለበለዚያ፣ አላልሁሽ? ቆይ ለምንድን ነው ሊመርዳ የከበደሽ? ቆይ ምንድን ነው የምረዳ ሁሉን ነገር ትረዳኛለሽ ብለህ ስላሰብክ አይደል እንዴ? የጠየኩህን አንድ ነገር እንኳን ማረግ ያቃተ። ስለምንድን ነው የምታወሪው? የማወራማ ግልጽ ነው። በእኔ ምክንያት እንድትጣላ አልፈልግም። አላልኩ አንተም ደግሞ? እሺ ካልከኝ በኋላ። በአንቺ ምክንያት አይደለም አልኩሽ እኮ። አሁንም አትዋሸኝ። ለምን አታምኚኝም? ቆይ እኔ ወቺ ይሻላል። ተው እንጂ። እሱን ለሜላት ነገራትና ካመነች አምናሃለሁ። ነገርኩሽ እኮ በአንቺ ምክንያት አይደለም የተጣላ። ነው ታዲያ በማን ምክንያት ነው? እነዛን ጥገኞች ከቤት ለቀው እንዲወጡ ስለነገርኳቸው። ምን? እሺ ሜላት ምን አለች? ምን አሉ እነሱስ? እሷ ቀስ ብዬ ነግራታለሁ። ይህን እንኳን መረዳት አያቅታትም። አላቅም። ለማንኛውም እኔ ቢሮ መግባት አለብኝ። እሺ፣ ቢያስ። እሺ፣ እሺ፣ እሺ። አሁንስ ቢሆን እንዳባረርካቸው ካወቀች ዝም የምትል ይመስልሃል? ዝም እንደማትልም አውቃለሁ። ታዲያ አሁንም እኮ እዛው ነው ምክንያቱም አልበላም አልጠጣም ብላ የማይሆን ሙዳን ታመጣና ከዛ አንተም ደግሞ ኬትን ብለን እንድታመጣቸው ታደርጋለች። ባለፈው ማምጣት አልነበረብም እያሸኝ ነው አላልኩም። አሁንም ቢሆን ሌላ ቅድ ካላዘጋጀ ኬትን ብላ አምጣታቸው ቤት እንድታስገባቸው ማድረጉ አይቀርም። እንደዛም አይሆንም። ድሮም እኮ እንደ ታላቅ ወንድምነት ሜይሉ የምትፈልገውን ሳይሆን የሚያስፈልጋትን ነገር ነው ማድረግ ያለብ ስሞቃለሁ። እርግጠኛ ነ ማለት ይሄ ወንድም ተብያያ አቢዩዚቭ እንደሆነ ነግር ያለው አይደል እዚሁ በአንተ ቤት ውስጥ አንተ እያለ እያወቀ ምን እንዳደረገ ነግሬሃለሁ አይደለ? ይሄውሪ ተወስላሽ ነው እንጂ ምን እንደማደርገው ያውቅ ነበር። በማይረባ ነገር ከትጋ እንድጣላል አልፈልግም። ደግሞ እንደምንም ብለ እሱን ከህይወቱ ማስወጣት ነው እንጂ ያለብህ ከሱ ጋር ተደባድበ ምንም ካንተ ጋር ጭራሽ አይመጣጣም። ይቅርታ እኔ ቆንጆ፣ የኔ ሳያንስ አንቺ በማያገባሽ አስገብቼ ጭቅጭቅ ኩስ ከተትኩሽ አይደለ? ከሞን እኔ እኮ ስለምወድ ነው። ይሄ ወደፊት ባሌ እንድትሆን ስለምፈልግ አይደለ? በዚህ ጭንቀት ውስጥ እንኳን አብሬ ያለሁት ሜሉያ ያ ይልቃል ተብዬ እና እህቱ ገንዘብ ፈልገው እንደመጡ አታውቅም አይደል። እና ታዲያ ክፋታቸው ከፋታቸው በጭራሽ ማወቅ እኮ አትፈልግም። እሷማ ሰው ታምናለች። ዝምድናን ፈልገው የመጡ ሁለት የክፍለ ሀገር ሰዎች እንጂ የሚመስሏት የወንድሙም ፍቅረኛ የሚላከፍ ሪፒስት መሆኑን አታቅም። ከዛሬ በኋላ ከነዚህ አይነት ስጋት ተነጻ ሆናል። አንተ ራሱ ገርመኛል። በህልሜ እንኳን ምን ሊያደረግ እንደሚችል አይተሃል አደለም። ከዚህ በኋላም ብዙ ችግሮች ይፈጠራል። ዛሬም እኮ ብዙ ነገር ሊፈጠር ይችላል ምን ማለት ቅርታ ፍቅር አንቺ በራይድ ሺ እኔ ገብቼ ቼክ ላድርጋቸው እሺ ችግር የለውም አንተ ግን ነገሮችን ስታደርግ ሁሉንም ነገር በማስተዋል አድርግ እሺ እሺ እንቃቸው ችግር የለውም ስምኝል